ከመሬት ጋር በተያያዘ የቤት ሽያጭ እድሳትና ስም ዝውውር መከልከሉን ሰምተናል። ጉዳዩ በአዲስ አበባ ከተማ መስተዳደር ደረጃ እየታየ መሆኑን የደረሰን መረጃ ያመለክታል። በሌላ በኩል ደግሞ ከ135 ሺህ በላይ አመልካቾች ፓስፖርታቸውን አለመውሰዳቸው ይፋ ተደርጓል። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳህና ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። ከ135 ሺህ በላይ አመልካቾች ፓስፖርታቸውን አለመውሰዳቸውን መንግሥት ይፋ አደረገ። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳህና ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። ከ135 ሺህ በላይ ሰዎች አዲስ ፓስፖርት ለማውጣት ተመዝግበው እስካሁን ፓስፖርታቸውን እንዳልወሰዱ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀ። የተቋሙ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ እንደገለጹት ዜጎች ፓስፖርት እንደሚፈልጉ ባመለከቱት መሰረት ተገቢውን መስፈርቶች አሟልተውና የሚጠበቅባቸውን ክፍያ ከፈጸሙ በኋላ ፓስፖርታቸውን እንደሚወስዱ ቢጠበቅም አለመውሰዳቸውን ገልጸዋል። በአጠቃላይም 135132 ሰዎች ፓስፖርታቸውን አልወሰዱም ያሉ ሲሆን ሐዋሳ፣ አዲስ አበባ፣ አዳማ፣ ባህርዳር፣ ሆሳህና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች መሆናቸውን ዳይሬክተሩ ተናግረዋል። በአመልካቾች አልተወሰደም የተባለው ፓስፖርት ከስድስት ወር እስከ አንድ ዓመት በፊት ታትመው የቆዩ መሆናቸውን በመግለጽ አመልካቾች ባመለከቱባቸው ማዕከላት በመሄድ እንዲወስዱም ጥሪ አቅርበዋል። አዲስ አበባ 7519፣ ሐዋሳ 13196፣ አዳማ 11072፣ ባህር ዳር 9866፣ ደሴ ከተማ 8242፣ ሆሳና 6086፣ እንዲሁም ደግሞ ጅማ ከተማ 5823 ፓስፖርቶች እንዳልተወሰዱ አቶ አምቦ ገልጸዋል። ተቋሙ አሁን ላይ 28 የአገልግሎት መስጫ ማዕከላት ያሉት ሲሆን በአዲስ አበባ ከተማ ብቻ በአንድ ማዕከላት በቀን እስከ 4 ሺህ ፓስፖርት በመስጠት ላይ መሆኑንም ተገልጿል። አገልግሎቶችን በማቀላጠፍ ተገልጋዮች ባሉበት ሆነው ማመልከት የሚያስችል ስርዓት በመዘርጋት ፈጣን ከእንግልት የጸዳና ጥራት ያለው አገልግሎት እያገኙ መሆኑን ጠቅሰዋል። በቀጣዮቹ ወራት ውስጥ ከዚህ በፊት ሲሰጥ የነበረው ቡናማ ቀለም ያለው የኢትዮጵያ ፓስፖርት ፓስፖርት ሙሉ በሙሉ እንደሚቆምና አዲሱ ኢ ፓስፖርት መሰጠት እንደሚጀምር ማስረድተዋል። የዜጎችን አገልግሎት ፍላጎት መነሻ በማድረግ ያልተገባ ጥቅም ለማግኘት ሲሰሩ በነበሩ አካላት ላይ ተከታታይ እርምጃ እየተወሰደ መሆኑን የሚናገሩት ዳይሬክተሩ፣ በተለይም ቢሮ ተከራይተው ቀጠሮ እናስይዛለን በሚሉ አካላት ላይ ዜጎችን ማንገላታት እንዳይችሉ መደረጉን አቶ አምቦ ተናግረዋል። በሌላ በኩል ደግሞ ከመሬት ጋር በተያያዘ የቤት ሽያጭ እድሳትና ስም ዝውውር መከልከሉን ሰምተናል። ጉዳዩ በአዲ አዲስ አበባ ከተማ መስተዳደር ደረጃ እየታየ መሆኑን የደረሰን መረጃ ያመለክታል። በርካታ የአዲስ አበባ ከተማ ነዋሪዎች የሚኖሩበት ቤት መሬት ባንክ ገብቷል እየተባሉ የቤት ሽያጭ እድሳትና ስም ማዞር መከልከላቸው ተሰምተዋል። ከ16000 በላይ ቤቶች ይዞታቸው መሬት ባንክ መግባቱ የታወቀ ሲሆን ጉዳዩ ያጋጠማቸው ነዋሪዎች ሌሎችን በየክፍለ ከተማው እየሄዱ እንዲያረጋግጡ መክረዋል። በህጋዊ መንገድ ካርታ ያላቸው መሬቶችን ጨምሮ ወደ መሬት ባንክ ገብተዋል የተባሉ ነዋሪዎች መሬቱ ላይ ግ ባታ እድሳት እንዲሁም ደግሞ ሽያጭና ስም ማዞር መከልከላቸውን ጠቁመዋል። አንዳንዶቹ መሬቶች መንገድ ዳር ያሉ በመሆናቸው መንግስት ለልማት ፈልጓቸው ሊሆን ይችላል የሚል ሀሳብ እንዳላቸው ገልጸዋል። ሌሎቹ ደግሞ በሁለት ይዞታዎች መካከል ያሉ ቦታዎች ጭምር መሬት ባንክ ገብቷል በሚል ተመሳሳይ እርምጃ እንደተወሰደባቸው ነው የተናገሩት። በእኔና በሌላ ባለ ይዞታ መካከል የሚገኘውን አነስተኛ ቦታ ቆርጠው ወደ መሬት ባንክ አስገብተውታል ሲሉ አንድ ነዋሪ ሀሳባቸውን አካፍለዋል። በመንገድ በኩል ወይም ደግሞ ለሌላ ግለሰብ በሚል የተደረገ ቢሆን የማያስገርም መሆኑን የተናገሩት ግለሰቡ ለምንም የማይሆን አነስተኛ ቦታ ቆርጠው አብዛኛውን መሬት ትተውልኝ ወደ መሬት ባንክ አስገብተውታል ሲሉ አስረድተዋል። ጉዳዩን በተመለከተ በወረዳ እና በክፍለ ከተማ ደረጃ ቢመላለሱም መሬቱ ተቆርሶ ወደ መሬት ባንክ እንደገባ ብቻ እንደተነገራቸው ገልጸዋል። ጉዳዩ በከተማ አስተዳደር ደረጃ የሚታይ መሆኑ እንደተገለጸላቸው የተናገሩት ግለሰቡ በዚህም መሰረት በከተማ አስተዳደሩ በመገኘት መከታተል መጀመራቸውን አስረ አስረድተዋል። ሌላ የከተማዋ ነዋሪ በበኩላቸው መሬታቸው መሬት ባንክ እንደገባ በወረዳ ደረጃ ከሰሙ በኋላ ጉዳዩን ወደ ክፍለ ከተማ ይዘው መሄዳቸውን ገልጸዋል። በኋላም ወደ ከተማ አስተዳደሩ በመመራታቸው ወደ አንድ ዓመት ገደማ ቢመላለሱም እስካሁን ውሳኔ እንዳላገኙ ጠቅሰዋል። ይህ ውሳኔ የግንባታ ዋጋ በመጨመሩ ምክንያት ቤታቸውን ለማደስ የነበራቸውን ሀሳብ እንዲሰርዙ እንዳስገደዳቸው ገልጸዋል። ተመሳሳይ ጉዳይ የገጠማቸው ከ16 ሺ በላይ ቤቶች ይዞታቸው መሬት ባንክ መግባቱ የታወቀ ሲሆን ጉዳዩ ያጋጠማቸው ነዋሪዎች ህዝቡ በየክፍለ ከተማው እየሄደ እንዲያረጋግጥ መክረዋል። ከዚሁ ጋር በተያያዘ መሬት ባንክ የገባ መሬትን በመውረር በተገነባ ግንባታ ላይ እርምጃ መውሰዱን መንግስት ገልጿል። መሬት ባንክ የገባ መሬትን በመውረር በተገነባ ግንባታ ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ነው ያስታወቀው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በተለያዩ አካባቢዎች ካርታ አለን በማለትና የግንባታ ፈቃድ በማውጣት ቦታውን አጥረው ህገወጥ ግንባታ ለመገንባት ሙከ ራ ሲያደርጉ መያዛቸውን የባለስልጣን መስሪያ ቤቱ መረጃ ያሳያል። ባለስልጣኑ አክሎም መሬት ባንክ ገብቶ ሲጠብቀው በነበረ መሬት ላይ የተገነቡትን ግንባታዎች በማፍረስ የመንግስትና የህዝብ መሬት ወደነበረበት እንዲመለስ ማድረጉን አስታውቋል። ጥፋተኞችን ለህግ ለማቅረብ መረጃውን በማደራጀት በሊዝ አዋጁ ተጠያቂ ለማድረግ በሂደት ላይ እንደሚገኝም ጠቁመዋል። ባለስልጣኑ በህገ ወጦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም ገልጿል። ደንብ የሚተላለፉ ግለሰቦችን የከተማዋ ነዋሪዎች ጥቆ ም እንዲሰጡም ጥሪውን አቅርበዋል። በሌላ በኩል ደግሞ ከኢትዮጵያ ሆኖ ዓለም አቀፍ ክፍያዎችን ለመክፈል የሚያስችል ስርዓት በመዘርጋት ላይ መሆኑ ታውቋል። በዚህም መሰረት ኢትስዊች እና ማስተር ካርድ በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚያስችል ስምምነት ተፈራርመዋል። የክፍያ ጥያቄዎችን በባንኮች በካርድ ኔትወርኮች እና በክፍያ አገልግሎት አቅራቢዎች መካከል የሚያገናኝ ስርዓት ላይ አገልግሎት በመስጠት ላይ የሚገኘው ኢትስዊች ከማስተር ካርድ ጋር በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚያስችል ስምምነት መፈራረሙን አስታውቋል። ከዚህ ቀደም ተቋማት በተለይም ባንኮች ከማስተር ካርድ ጋር ተገናኝተው መስራት የጀመሩ ቢሆንም አሁን ግን በኢትስዊች በኩል በጋራ ዓለም አቀፍ የክፍያ ስርዓት ውስጥ መሳተፍ የሚችሉበት ሁኔታ መፈጠሩ ተገልጿል። ስምምነቱ በኢትዮጵያ ዲጂታል ትራንስፎርሜሽን ሂደት ውስጥ አስተዋጽኦ እንዳለው የኢትስዊች ዋና ስራ አስፈጻሚ አቶ ይለበስ አዲስ በስምምነቱ ወቅት ተናግረዋል። የኢትዮጵያን የዲጂታል ክፍያ ስነ ምህዳር ወደ ተሻለ ደረጃ ለማድረስና የሀገሪቱን ዓለም አቀፍ የፋይናንስ ትስስር ለማጠናከር ያለመ መሆኑን ገልጸዋል ስምምነቱ ዓለም አቀፍ ክፍያዎችን ለመቀበልና ድንበር ተሻጋሪ የንግድ እድሎችንና ተደራሽነትን ለማስፋት የሚያስችል መሆኑን ተጠቅሷል የሚሰጡት አገልግሎት የኦንላይን ክፍያ ውሱንነትን የሚቀርፍ እንደሆነም አብራርተዋል የንግዱ ማህበረሰብ በኢኮሜርስ ክፍያ ስርዓት የማስተር ካርድንም ሆነ ሌሎች ዓለም አቀፍ ካርዶችን መጠቀም እንዲችል ያደርገዋል ሲሉ ስራ አስፈጻሚው አክለው ተናግረዋል በተጨማሪም ነጋዴዎች ብሎም አነስተኛና ጥቃቅን ኩባንያዎች በኦንላይን ን እቃቸውን ለዓለም አቀፉ ሸማች እንዲሸጡ ያስችላቸዋል ብለዋል። በማስተርካርድ የኢስት አፍሪካ ማኔጀር ሼሪያ አሊ በበኩላቸው ስምምነቱ ኢትዮጵያ ከዓለም አቀፉ የክፍያ ምህዳር ጋር ያላትን ውህደት ለማፋጠን የሚያስችልና በዓለም ዙሪያ ደህንነቱ የተጠበቀና ዓለም አቀፍ ዲጂታል ኢኮኖሚዎችን ለማሳደግ ያለመ መሆኑን ገልጸዋል።